ከብርበት በዚህ ለት ስለተደረገ ይህንን አስመልክቶ በዓሉን በሰፊው እያከበርን ነው የምንገኘው። የባሉ ባለቤት ልዑል እግዚአብሔር ክብርና ምስጋና ለስሙ ይሆን። በእስክንድርያ ቅዱስ አባት ተሽሞ ለብዙ ዘመናት ቤተክርስቲያንን እያገለገሉ ከኖሩ አባቶች ሁሉ በተሻለ ሁኔታ አገልግሎት እየሰጠ ሳለ በዚህ ቀን በሰኔ በአስራ ሁለት ሰዎች ዙሃል የሚባል የኮከብ ስያሜ ያለው ጣዖት አዘጋጅተው ከነሐስ ሰርተው ልክ እንደዚህ ተሰባስበው ፍሪዳ አርደው የሚበላውን የሚጠጣውን ሁሉ አዘጋጅተው የጣዖት በዓል ያከብሮ ነበረ ይላል። እለስክንድሮስ የተባለው ቅዱስ አባት በተሾመበት ወራት ይህንን አይቶ እንዲህ አይነት ነገር ማድረግ አይገባቸውም፣ በዚህ ቀን የታላቁ መልአክ የቅዱስ ሚካኤል በዓሉ የሚከበርበት ነውና መከበር ያለበት ያ ነው አላቸው። እንዴት ያስለመድከውን ተነሳናለህ ብለው ሲሉት አስተምሮ መክሮ አሳምኖ አጥምቆ ጣዖቱን አስወጥቶ ቤቱንም አሳድሶ ቅዱስ ሚካኤል የሚከበርበት ቤት ያደረገበት ይህ ቀን ታላቅ በዓል ነው። ለዚህ ስላደረሰን፣ ለዚህ ስላደረሳችሁ አምላካችን እግዚአብሔር ክብር ምስጋና ይድረሰው። ከጣዖት ቤት ወደ ቤተ ክርስቲያን፣ ከቤተ ጣዖት ወደ ቤት እግዚአብሔር መመለስ እጅግ በጣም ትልቅ ነገር ነው። ለዚህም ታላቁ መልአክ ቅዱስ ሚካኤል እና ያን ታላቅ አባት ሊቀባባስ እረድቷቸው አግዟቸው አስተምረው፣ አሳምነው፣ አጥምቀው ቤተ ጣዖቱን ወደ ቤተ እግዚአብሔር እንዲቀይሩ አድርጓቸዋል። ይሄን ሁሉ የሚያደርገው የዚህ ታላቅ መልአክ የቅዱስ ሚካኤል ረድኤት ነው። ሁላችሁም ያላችሁበት፣ በምትሰሩ ስራ፣ በምታገለግሉት አገልግሎት ሁሉ ቅዱስ ሚካኤል ይድረስላችሁ። ቅዱስ ሚካኤል የማይደርስለት የለም። አሁን እዚህ የተሰበሰበው በሙሉ የደረሰለት ነው አይደል? አዎ። ይሄ መልአክ ታላቅ መልአክ ነው። እንግዲህ በዋናነት አስራ አራት ልመናዎች አሉት ይላል። የቅዱስ ሚካኤል በአስርቱ አርባይቱ ትንብልናከ አስተምር ለነሳ አልናከ፣ በአስራ አራቱ ልመናዎችህ ታማልደን ዘንድ እንለምንሃለን ይላሉ ሊቃውንቱ። ከቅዱስ ያሬድ ያገኙትን ነው። አገልግሎታቸው ከሰማይ ከቅዱሳን መላእክት የበጠለ ሃያ አራት ሰዓት አገልግሎት ሲሰጡ የአገልግሎቱ ባለቤት ቅዱስ ሚካኤል ነው። እንደገና አገልግሎቱን በቅዱስ ያሬድ በኩል አግኝተዋል። ኃይሉን፣ ጽናቱን እንደ ቅዱሳን መላእክቱ ነው። የ24 ሰዓት አገልግሎት ሲሰጡ ነዋ ሚካኤል መጻሄር ዳኒ